ስልጣኔን አቆይልኝ የተባለው የታጠቀው ሰራዊት ተቃውሞ ቀሰቀሰ። በሌላ በኩልም የፋሽሽታዊ ውን ስርዓት እኩይ ሴራ በመረዳት የአገዛዙ ኃይሎች ፋኖን እየተቀላቀሉ ይገኛል። የአማራ ብሔራዊ ኃይል አፋብአ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር በዘመቻ ኮማንድ ደምሰው ከተማው ከፍተኛ የጦር ሜዳ ድል አስመዘገበ። የአብይ አህመድ ወንበር አስጠባቂ መከላከያ ና የበአዴን ተላላኪ ባንዳ በዛሬው ዕለት በኤፍራታ ግድም በወረዳ በበርጌ ቀበሌ የሚኖሩ ማህበረሰብን ሰብስ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 አማራውን እርስ በርሱ ደም አቃብተነዋል። ጥሬ ስጋ የቀለብን አሰልጥነን ያስቀመጥነው ሰራዊት አለን። የኦሮሚያ ልዩ ኃይል ፈተን እንለቅበታለን ሲልም አቶ ሽመልስ አብዲሳ አስታወቀ። ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ በተመሳሳይ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞችም ሆነዋል። ፋኖን አጥፋልን ብለን የምንለምነው ሚሊሻ አይኖረንም። ለራሱ ሲል የራሱን ሕይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተን ድነናል። ገንዘቡንም ለገዳይሉ የኮማንድ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነ ሙሉ ክብሩ በአባገዳ ልጆች ፊት የሚቆምበት ዘመን አውቅተዋል። ማንም አባከና የሚለው ሰው አይኖርም። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽዓት ድረስ ማንም አይነት የፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህንን ስንል መታበይ ይመስላችኋል፣ ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ምኒልክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው። ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀብላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወሰንለት ማንኛውም ና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል። ይህን ካልተቀበለ ጥሬ ስጋ የቀለብን አሰልጥነን ያስቀመጥነው ሰራዊት አለን ፈተን እንለቅበታለን ማለት ነው። ሽመልስ አብዲሳ የኦሮሚያ ገዳ ልዩ ኮማንድ የምረቃት ስነስርዓት ላይ የተናገረው ነው። አድማጮቻችን፣ መረጃችን አሁንም የቀጠለ ሲሆን የፋሽስታዊው ስርዓት እኩይ ሴራ በመረዳት የአገዛዙ ኃይሎች ፋኖን እየተቀላቀሉ ይገኛል። በፋሽስታዊው ስርዓት እኩይ ሴራ ተጠልፈው ከጠላቶቻቸው ጋር በመተባበር በአማራ ህዝብ ላይ እየተፈጸመ ያለውን መንግስታዊ ጭፍጨፋ ሲደግፍና በቀጥታ ሲተገብር የነበሩ የአረመኔው ስርዓት ኃይሎች የስርዓቱን ጭካሪና ውድቀት በመረዳት በይቅርታ ወደ ፋኖና ወደ ህዝባቸው የተመለሱ ይገኛል። ከሰሞኑ ሁለት የስርዓቱ አገልጋዮች ወደ ቀኝ ጌታ ዮፍቴ ንጉሴ ስድስተኛ ክፍለ ጦር በረሀኛው ቀስተ ደመና ብርጌድን ስናና ባጅሜ ብርጌድን ተቀላቅለዋል። አንደኛ ዘመኑ ማናዬ አድማብተና የስናን ባጅሜ ብርጌድን የተቀላቀለ ሲሆን ሁለተኛ መዝገቡ ካሴ መከላከያ በረሀኛው ቀስተ ደመና ብርጌድን ተቀላቅለዋል። በምረት ለሚመጡ የምረት በሮቻችን ክፍት ናቸው። የቀኝ ጌታ ዮፍቴ ንጉሴ ስድስተኛ ክፍለ ጦር የህዝብ ግንኙነት ክፍል ይ በእንዲህ እንዳለ በሌላ በኩልም በትግራይ ክልል ህወሃትን ገብረስልጣኔን አቆይልኝ የተባለው የታጠቀው ሰራዊት ተቃውሞ ቀሰቀሰ። በትግራይ ክልል መቀሌ የህወሃት አርሚ 22 ኮር ሶስት ሰራዊት የተቃውሞ ሰልፍ እያሰሙ ይገኛሉ። የተቃውሞ ሰልፍ መነሻ ደመወዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህወሃት ታጣቂዎች ዲዲአር እንዲቋረጥ መወሰኑን ምክንያት መሆኑን ምንጮቻችን ገልጸዋል። ተቃዋሚዎቹ በአሁኑ ሰዓት ወደ ክልሉ ፕሬዚዳንት ጽህፈት ቤት እያመሩ መሆኑን ገልጸውልናል። ይበንዲ እንዳለ በሌላ በኩልም የአብይ አህመድ ወንበር አስጠባቂ መከላከያና የብአዴን ተላላኪ ባንዳ በዛሬ ዕለት በኤፍራታ ግድም ወረዳ በበርጌ ቀበሌ የሚኖሩ ማህበረሰብን ሰብስበው የገጠመው የህዝብ ማመፅ። እንደሚታወቀው የመራፋኑ ብሔራዊ ኃይል ደቡብ አመራ ሳምነው አጼ ዘርያቆብ አንደኛ ኮር በኤፍራታና ግድም ወረዳ በርግቤ ቀበሌ ሰባት ለሰባ ክፍለ ጦር ያስተዳድረው የነበረው ትንሽ የሰው ኃይል ሰት ታዳጊ ማዘጋጃ ቤት ያለበት ቀበሌ ነው። ዛሬ በበርጊቢ ቀበሌ ላይ አገዛዙ ብልጽግና ህዝቡን በግዴታ በየቤቱ በመግባት የህዝብ መድረክ ፈጥሮ ነበር። በዚህ መድረክ የብልጽግና አሽከሮች ከወረዳ እስከ ዞን ከዚህ በታች እንደሚከተለው አመራሮች ተሳትፈዋል። አንደኛ የሰሜን ሸዋ ዞን የግብርና መምሪያ ኃላፊ አቶ ታደሰ ማሙሻ ሁለተኛ የኤፍራታ ግድም ወረዳ ፖሊስ መምሪያ ምክትል አዛዥ ኮማንደር ሚሻ ከለ፣ ሶስተኛ የኤፍራታና ግድም ወረዳ ምክትል አስተዳዳሪና ትምህርት ጽህፈት ቤት ኃላፊ አቶ ነጋሽ ጋሻው በዛ፣ አራተኛ የሀገር መከላከያ አዛዥ ሻለቅ አዘላለም፣ አምስተኛ የኤፍራታና ግድም ወረዳ ፖሊስ አዛዥ ኮማንደር መሐመድ መኮንን በወረዳ ደረጃ የተለያዩ ኃላፊነትና ሌሎች ከፍተኛ የወረዳና ደጋፊ አመራሮች በተገኙበት ሰፊው ውይይት ሲያደርጉ ቆይተው በዋናነት እንደመነሻ ያደረጓቸው አጀንዳዎች ሰላምንና ትምህርትን በተመለከተ እናስቀጥላለን የሚልም ነበር። ሰሞኑን በተመለከተ አሁን ያለንበት ሁኔታ ምንድነው የሚል ግምገማ ማካሄድ ጀምረው ነበር። ማለት በርግቢን እስካሁን የሰባት ለሰባት ክፍለ ጦር ማዘዣ አድርገን የቆየንበት ቀበሌ እንደሆነ ይታወቃል። በዚህ ላይ ውይይቱ ሲያደርጉ የገጠማቸው እንከኖች፣ የመጀመሪያው ማህበረሰቡ አሁን አንጻራዊ ሰላሙ ምንድን ነው ብለው ሲጠይቋቸው ከማህበረሰቡ የተነሱ ጥያቄዎች ህዝባችን እየተደፈረ ነው፣ እየተሰቃየ ነው፣ እየተዘረፍን ነው። ስለዚህ ይህንን አይነቶች ድርጊቶች የሀገር መከላከያ ነኝ የሚለው ከድርጊቱ ሊቆጠብ ይገባል። ማህበረሰቡ መሮታል። በሰላም ወጥተን መግባት አልቻልም። በተለይ በዚህ አካባቢ የሚገኘው ማህበረሰብ በንግድ ዘርፍ የሚንቀሳቀሱ ይህም ሲባል ሱቅ፣ ሻይ ቤት የሚተዳደሩ ማህበረሰብ ናቸው። ሆኖም ይህ ያገዛዙ ስርዓት አስጠባቂ ነኝ ባዩ መከላከያ ነጻ በማለት በህዝቡ ላይ ግፍ ከመፈጸም አልፎ ያለ አግባብ የታጠቅነው መሳሪያ ወርዶብናል። ከዚህ አልፎ ልጆቻችን በተለይ 13 ዓመት ሕጻናት እናቶችና ሴቶች ጀቶቻችን ይደፍራል በማለት ይህ በብልጽግና ስርዓት መንግስት እየተደረገብን ያለ ትክክል አይደለም በማለት በማንሳት ችለው ነበር። እንዲህ እንዳለ በሌላ መረጃችን በዚያ ላይ የሰሜን ሸዋ ዞን ፖሊስ መምሪያና የሰሜን ሸዋ ግብርና መምሪያ ኃላፊ ምላሽ ትክክል አይደለም፣ ይህ የሀገር መከላከያ የታጠቀ ኃይል ይህን አያደርግን በማለት ለማስተባበል ሞክረው ነበር። ነገር ግን ማህበረሰቡ እኛ እያስረዳን ያለነው መሬት ላይ እየደረሰብን ያለውን በደል ነው በማለት ማስረዳት ችለዋል። መጨረሻ ላይ የህዝቡ ጥያቄ ከበድ ያለና ሮሮ የበዛበት ስለነበርና የሀገር መከላከያ ነኝ ያለውም የስርዓት አስጠባቂ ትክክል አይደለም በማለት ራሱን የተቸበት ከመሆኑም አልፎ ሁሉም ሰው ተመሳሳይ ባህሪ ሊኖረው የማይችል ስለሆነ ይህን እናስተካከላለን በማለት እንደተለመደው ማህበረሰቡን በማድበስበስ ሻጥር የሆነ ፖለቲካ የሰሩበት የነበረና እኛ ባስተዳደርንበት ሰዓት ላይ ለሰባት ለስምንት ጊዜ ስብሰ ስብሰባ ጠርተው ህዝቡ አልሰበሰብም ብሎ ያልተሳካለት የአገዛዙ ኃይል ዛሬም በህዝባችን አንደበት አፍሮና ተሸማቆ ስብሰባው ተበትነዋል። ይህ በእንዲህ እንዳለ በሌላ መረጃችንም የአማራ ብሔራዊ ኃይል አፋ በአ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር በዘመቻ ኮማንድ ደምሳው ከተማውን ከፍተኛ የጦር ሜዳ ከተማው ከፍተኛ የጦር ሜዳ ድል አስመዘገበ። በምዕራብ ወሎ ግንባር መሀል ሳይንት ወረዳ ውስጥ ጥቅምት አንድ ቀን 2018 ዓ ም ጀምሮ እስከ ትላንት እኩለ ቀን ድረስ በተደረ ያደረገው ትንቅንቅ የንጉስ ሚካኤል አሊኮር ሰራዊት የመሀል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረቅ ክፍለ ጦርና የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አሃዶች ተውጣተው በሰሩት ኦፕሬሽን እስካሁን በደረሰን መረጃ መሰረት ከ30 በላይ ጠላት የጠፋ ሲሆን አንድ የአደማብተና ሻለቃ አለቃ መሪና አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። ጠላት የተደመሰሰበት ቁጥር ሊጨምር እንደሚችል ይገምታል። ኦፕሬሽኑ 11 የጠላት ምርኮኛ እንደተያዘ ነው ለማረጋገጥ ትቻለው። በሚኒሊክስ ምክትል ዘመቻ መሪ ኮሎኔል ፈንታሁን መኩዬ በእዙ ምክትል ወታደራዊ አዛዥ ሻለቃ ታሙ ደምሴና በንጉስ ሚካኤል አሊኮራ አዛዥ በአርበኛ ብናው ታደሰ እንዲሁም በእዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የደንሳው ኦፕሬሽን የጠላት አራት ከባድ ምሽጎችን የተሰበሩበት መ መሆኑ ታውቋል። በከተማይቱ ዳር ማለትም በጎራ ደሽነት፣ በዚሁ በዙሃ በጎጃም በር እና በሙያና ቴክኒክ ጠላት ያዘጋጀው ምሽጎች ሙሉ በሙሉ ተሰብረዋል። ጠላት ሲጠቀምባቸው የነበሩ ቁሳቁሶችና ሌሎች ንብረቶች በኮሮ ሰራዊት እጅ ገብተው ወደ ፋኖው የጦር ሰፈር የተወሰዱ ሲሆን በኮሎኔል መብሬ የተመራው የጠላት ኃይል እስከ ዛሬው በበለጠ አኳን አኳኋን ከባድ ሰብአዊና ኪሳራ ጭምር እንደደረሰበት ነው የውስጥ ወታደራዊ ምንጮችም የገለጹት። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህሉና ተጋርሎ ተጠናክሮ ይቀጥላል። መረጃችን የቀጠለ ሲሆን በሌላ በኩልም የአብይ አህመድ ዙፋን አስጠባቂ ሰራዊት በአፋ የደረሰበትን ጥቃት መቋቋም ሲያቅተው በወገን አሰላለፍና መጠነኛ ውጊያ ብቻ ከመደምሰስ ለመዳን የወረዳ ከተሞችን ጥሎ መፈርጠጥ ጀመረ። ከሰሞኑ በዘመቻ ደማሊ አባናደው በሚኒሊክስ ከፍተኛ ውርደት የተከናነበው የአብይ አህመድ ዙፋን አስጠባቂ ሰራዊት በአሳምነው እዝ ተጨማ ተጨማሪ ውርደት ተከናንቦ ከተሞች ለቆ እየወጣ ነው። አፋ ደቡብ አማራ ቀጠና፣ አሳምነው እዝ አጼ ዘር ያቆብ አንደኛ ኮር በሸዋ ቀጠና በተደጋጋሚ በብልጽግና መራሹ የጥፋት ቡድን ላይ በወሰደው የደፈጣና የመደበኛ ውጊያ ክፉኛ የተቀጠቀጠው ገሪሳ የአብይ አህመድ ዙፋን አስጠባቂ አራዊት ሰራዊት በፍርሃት ቆፈን ተውጦ የግሼን ራቤል ወረዳ ዋና መቀመጫ ራቤል ከተማ ለቆ ወጥቷል። ይህ የጥፋት ቡድን ከራቤል ከተማ ሲወጣ በአማራ ህዝብ ያለውን ብቻ በሚያሳይ መልኩ በርካታ የማህበራዊ ተቋማትና የፋይናንስ ተቋማት ዘርፎና አውድሞ የሄደ ሲሆን በተለይም ባንኮችንና የጤና ተቋማት ንብረትን በሚዘገንን ሁኔታ ዘርፎ ወጥቷል። በአሳምነው ጽጌ የመንፈስ ልጆች ከበባ ውስጥ የነበረችውን የራቤል ከተማ ለቆ የወጣው የአብይ አህመድ የጥፋ ቡድን በባንዳው አበባው ታደሰ ከመደምሰስ ለቀ ውጣ በሚል ቀጥተኛ ትእዛዝ እንደሆነ ከቦታው ማረጋገጥ ተችሏል። የብልጽግናው መራሹ የጥፋ ቡድን የግሸር ራቤል ወረዳ

አንደኛ ኮር የብሮኬ ደምሴ ክፍለ ጦር ከተማዋን ተቆጣጥሮ ከማህበረሰቡ ጋር ውይይት እያደረገ ይገኛል። መረጃውን ያደረሰን አርበኛ ማረ ታዘዘ የአፋብአ ደቡብ አማርያ ቀጠና ሳምነው እዝ አጼ ዘርያቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ነው። መረጃችን የቀጠለ ሲሆን ከውጭ ወዳገኘናቸው መረጃዎችን ስናቀና ሀማስ የመጀመሪያዎቹን ሰባት እስራኤላውያን ታጋቾች ለቀቀ። በሀማስ ና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት ተከትሎ ሀማስ የመጀመሪያዎቹን ሰባት እስራኤላውያን ታጋቾች በዛሬ መልቀቁን እስራኤል አስታወቀች። አማስ ታጋቾቹ ለዓለም አቀፍ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀልም የመጀመሪያ ታጋቾቹ ለእስራኤል ጦር ያስረክባቸዋል ተብለዋል። የእስራኤል መከላከያ ኃይል አይዲኤፍ በወጣው መግለጫ ሰባት ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ በአሁኑ ሰዓትም ጋዛ ሰርጦ ለሚገኝበት የእስራኤል መከላከያ ኃይል ና የእስራኤል ደህንነት ኤጀንሲ በመጓዝ ላይ መሆናቸውን አስታውቀዋል። አክሎም ተጨማሪ ታጋቾችን ለመቀበል መዘጋጀቱን መግለጹን ዶቼቤሎ ዘግበዋል። የሰባቱ ታጋቾ ሀገሪቱ ዎች የመለቀቃቸው ዜና በእስራኤል ታላቅ ደስታ ፈጥሯል የተባለ ሲሆን በሀገሪቱ ውስጥ በሚገኙ የህዝብ መሰብሰቢያ ስፍራዎች ላይ በአስር ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ መሆናቸውን ዘገባው አመላክቷል። በተጨማሪ ቴላቪቭ በሚገኘው የታጋጆች አደባባይ ሆስቴጅ ሱፐር ላይ ታላቅ ዝግጅት ተደርጓልም ተብሏል። በቅርቡ እስራኤልና ሀማስ የጋዛ ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ስምምነቱ በአስር ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የመካከለኛ ሁለተኛው ምስራቅ አብዛኛው ክፍል ያናገረውእና ለሁለት ዓመታት የዘለቀው ደም አፍሳሽ ጦርነት ይጓጫል በሚል ተስፋ ተጥሎበታል። የተወደዳችሁ ተከታታዮቻችን ያቺ ለዛሬ ያዘንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት።